ማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ700 በላይ ዜጎች ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ በሰጠው ሳምንታዊ መግለጫ በሕገወጥ መንገድ ወደ ተለያዩ የዓለም ሀገራት ሰዎችን የሚያጓጉዙ አካላት ዜጎችን ለዘርፈ ብዙ ችግሮች ሰለባ እያደረጓቸው ነው ብሏል። መግለጫውን የተከታተለው ባልደረባችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን፣ እንደምንልሃል ከህገ ወጥ የሰዎች ዝውውር አኳያ የተነሱ ችግሮችና የመፍትሄ አቅጣጫዎች ምን ምን ይመስላሉ? እሺ እጅግ አድርጌ አመሰግናለሁ። እንግዲህ የውጭ ጉዳይ ሚኒስቴር በዛሬ ሁለት ሳምንታዊ መግለጫውን ሰጥቷል። እንግዲህ በዚህ መግለጫው በሶስት ዋና ዋና ጉዳዮች በፖለቲካዊ፣ በኢኮኖሚያዊ እንደዚሁም በዜጋ ተኮር ዲፕሎማሲ ላይ የተሰሩ ስራዎች ምን ምን ይመስላሉ የሚለውን ነው እንግዲህ ለሚዲያ ተቋማት መግለጫ የሰጠው እንግዲህ በዛሬው መግለጫ ላይ እንዳስታወቀው በማይናማር የሚገኙ ከሰባት መቶ በላይ የሚሆኑ ኢትዮጵያውያንን በአስከፊ ሁኔታ ባልተመቻቸው ሁኔታ የኖሩ የነበሩ ዜጎችን ወደ ሀገር የመመለስ ስራ እንግዲህ በዚህ ሳምንት መከናወኑን ገልጿል። እንግዲህ ከዚህ ባሻገር በጣም በርካታ ዜጎች እዛው በማይናማር ይገኛሉ ያለው በመግለጫው ሚኒስትሩ፣ ከዚህ ባሻገር ሌሎች ተጨማሪ ዜጎችንም ወደ ሀገር ውስጥ የመመለስ ስራውን አጠናክሬ እቀጥላለሁ። ይሄንንም ለመስራት በኒው ዴሊ በሚገኘው ኤምባሲ በኩል ከፍተኛ እንቅስቃሴ እያደረግኩ ነው ብለዋል። በዋነኝነት ግን እዚሁ ጉዳይ ላይ አበክሮ መግለጫ ሲሰጥ ሚኒስትር መስሪያ ቤቱ እያስታወቀው በሕገ ወጥ መንገድ ወደ ተለያዩ ዓለም ሀገራት ዜጎችን የሚያጓጉዙ አካላት አሉ እና እነዚህ አካላት ከድርጊታቸው መቆጠብ ይገባቸዋል። ብለዋል በተለያዩ መንገዶች ማለትም ለትምህርት የትምህርት እድል ወይንም የስራ እድል አለ በሚል ብሎም ደግሞ ከውጭ ጉዳይ ሚኒስቴር ሕጋዊ ፍቃድ አለንም በሚል የውጭ ጉዳይ ሚኒስቴርን ማህተም እና ሰነዶችን ጭምር በሀሰተኛ መንገድ በማዘጋጀት እንግዲህ እነዚህን ዜጎች ኢትዮጵያውያንን እያታለሉ ወደ ሌሎች ሀገራት ወስደው ዜጎች ለተለያየ ችግር እንዲጋለጡ ምክንያት እየሆኑ ናቸው ብሏል። እነዚህን ችግሮች ወይንም ደግሞ በህገወጥ መንገድ የሚደረጉ ስደቶችን ከመከላከል አንጻርም እንግዲህ ሚኒስቴር መስሪያ ቤቱ በርካታ ስራዎች ሲሰራ መቆየቱን ገልጿሉ። እንግዲህ ከተሰሩ ስራዎች መካከልም ብሔራዊ ኮሚቴ በማቋቋም ሰፊ እንቅስቃሴ እያደረገ በዚህም በርካታ ውጤቶች መምጣታቸውን ገልጿል። ሆኖም ግን እዚህ ለዚህ ችግር መፍትሄ የሚሆነው በዋነኝነት ሁለት ምክንያቶችን አስቀምጧል እንደ መፍትሄ። የመጀመሪያው በህጋዊ መንገድ መውጣት የሚቻልበትን እድል ማስፋት፣ ሁኔታዎችን ማመቻቸት በእኛ በኩል አጠናክረን እንሰራለን ብለዋል ሚኒስቴር መስሪያ ቤቱ። በተጓዳኝ ደግሞ ህብረተሰቡም እንደዚህ አይነት አካላት ጋር አምኗቸው በህገ ወጥ መንገድ ከሀገር መውጣቱን ቢያቆም ዜጎችን ከመጠበቅ አንጻር የሚሰራው ስራ ውጤታማ እንደሚሆን ተገልጿል። እንግዲህ ከዚህ ባሻገር የተለያዩ ፖለቲካዊና ኢኮኖሚያዊ ፋይዳ ያላቸውንም ጉባኤዎች ከተማዋ በአሳለፍነው ሳምንት ማስተናገዷን ብሎም ደግሞ የውጭ ጉዳይ ሚኒስቴር በተለያዩ ዓለም ሀገራት ሲከናወኑ የነበሩ ዓለም አቀፍ ጉባኤዎችንም እንደዚሁ ሲከታተል ወይንም ደግሞ በቦታው ተገኝቶ ሲሳተፍ እንደነበረ ተገልጿል። እንግዲህ በዚህም የኢትዮጵያን ጥቅም ከማስከበር ፍላጎቷን ከማሳወቅ አንጻር እንደዚሁ ሰፊ ስራ ተሰርቶበት ውጤት የተገኘበት እንደሆነም ለማወቅ ተችሏል። ከዛ ባሻገር በጎረቤት ሀገራት አካባቢም ያሉ ነገሮችንም አስመልክቶ እንግዲህ ሚኒስቴር መስሪያ ቤቱ በሰጠው መግለጫ ላይ እንዳስታወቀው እንግዲህ ከተለያዩ የጎረቤት ሀገራት ጥሩ መልካም የማይባሉ ግብረ መልሶች ወይም እንቅስቃሴዎች በተደጋጋሚ እንደሚስተዋሉ አንስተዋል። ሆኖም ግን የኢትዮጵያ ሰላማዊ ዲፕሎማሲን ከመከተል አንጻር እየተደረገ ያለው እንቅስቃሴ ሌሎች ሀገራት በሚመጡበት መንገድ ሳይሆን ሰላማዊና አብሮነትን በሚያደረጅ ሁኔታ በትዕግስት በጥሞና ትኩረት በመስጠት ከጎረቤት ሀገራት ጋር ያለውን እንቅስቃሴ እንደዚሁ ሰላማዊ ግንኙነት እንዲኖር ከማድረግ አንጻር ሰፊ እንቅስቃሴዎች ተሰርተው እነሱም ውጤት እያመጡ መሆኑ ተገልጿል። ከዛ ባለፈ እንግዲህ ኢትዮጵያ የባህር በር ተጠቃሚነትን ከማረጋገጥ አንጻር ሕጋዊ እንዲሁም ፍትሐዊ በሆነ መንገድ እንቅስቃሴዎችን እያደረገች በዚህም የተለያዩ እንቅስቃሴዎችን በማድረግ ውጤቶችም ማግኘት መቻሏን ከመግለጫው ተመልክተናል። ሳምሶን ላደረስከን መረጃ ከልብ እናመሰግናለን። በሰላም ዋል። መልካም ቀን